እኔ ፍቅር ያዘንድ። በስመ አብ ወወልድ ወመንፈስ ቅዱስ። ግዴላ ቀስ ብለህ ሂድ እናረጋግጥ። ታዲያ ቀስ ብለህ እንዳ፣ ቀስ ብለህ እንዳ። ዳጣ ለናታን ምንም አይነት የፍቅር ስሜት የላት። ደግሞ ነግራኛለች። አልወደውም ብላ ነግራሻለች? ጥሩ ጥሩ። ስለሚመኝልሽ በደንብ አድርገሽ ሲል ወንድ ልጅ ቁጡ ሴትን አይወድም። የምትቆጣ ሴትን በጣም ነው የሚፈራው። እኔ ሌላ ህይወት አልፈልግም። እዚሁ መቆየት ነው የምፈልገው። የሆነ ጊዜ ግን እኮ የራሴን ህይወት መጀመር እፈልጋለሁ ብለሽ ነበር። እንጂ ዳጣ በዚህ ሰዓት እሱ ክፍል አትሆንም። የአቶ ደረጀን ምስጢር ውሃ ሰማችው። ዳጣ ልጁ መሆኗን አባቴ እናቴን አሳውቀኝ እንጂ እያለኝ ስትል እሷ ከመኪናው ኋላ ሆና እየሰማኝ ነበር። ይህንን ያዩት ዳጣና አቶ ደረጀ በድንጋጤ ይፈጣሉ። መቶ ጊዜ አልሰማሁም በይ አልሰማሁም በይ ውሃ ተናግሬ ያለሁ በይ እያለቻት ነበር። እሷም አልሰማሁም አልሰማሁም እያለች ስትል ነበር። ዳጣና ናታን ሲያወሩ አንድ ክላሳ እሱ ክላሲዳ በሚያወሩ ሰዓት ወይዘሮ ማርታ በዚህ ሰዓት ከሱ ክላስ ነው የምትሆነው በማለት ለአቶ ደረጀ ትነግረዋለች። ያቶ ደረጀ ምዳጣ ያራዳ ልጅ ናት፣ በዚህ ሰዓት ከሱ ጋር ምን ትሰራለች? አትሄድም። ሂድ ካልሽኝ ደግሞ እንደው ሂድ ዘንድ ለህ ብትለውም አይ እኔ ሂድ ካልሽኝ እሺ፣ ግን እኮ እሷ ያራዳ ልጅ ናት፣ አትሄድም ከወንድ ክላስ በዚህ በዚህ ሰዓት እያለች ነበረ። እሱም ግን እስኪ ካልሽ ብሎ ተነስቶ ሲሄድም ያየው ከንሷ ጋር ስለ ፍቅር እየዋሩ እኔ ከዚህ ቁጭ በይ ብሎ ከድንገት በሩን ሲከፍተው ሲገባባቸው ሁለቱም ፈጠው ነበር የቀሩት። ዳጣ ስለ እናቷ ስትጠይቅ ስሜታዊ ሆና እያለቀሰች ተነስታ ትሄዳለች። አባቷም ሲመጣ ሲያምን ሆና ነው ብሎ ቢጠይቃት ሰላም እየንም ሰላም እየም ዝምብላ ነው ምንም አልሆነችም እኮ እያወራች እያለ ከድንገት ስለ ህይወቷ እያወራ ስለ ቤተሰቦቿ ስትል እንደዚህ ሆነች ብላ ትነግረዋለች። አቶ ደረጀም ሁለተኛ እንደዚህ አትበያት በጣም በዚህ እንትን ስትል ስሜታዊ ያረጋታል ብሎ ማስጠንቀቂያ ይሰጣታል። ሰላም ሰላም፣ ጤና ይስጥልን። ውድና የተከበራቸው የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣቸው። ዛሬ እንግዲህ ዳጣ ክፍል አስራ ሶስት ተለቀቀ። ወደ ክፍል አስራ ሁለት ስንመለስ ዳጣን በጥያቄ ሰላም፣ እስከ ዛሬ እነግርሻለሁ እያልሽ ነበር፣ የኔ ህይወት ብነግርሽ የህንድ ፊልም ነው የሚያክል ተራራ ብለሽኛል፣ ስለዚህ ዛሬ ግን አለቅሽም ንገሪኝ ዳጣዬ እያለቻት ነበረ። ዳጣም ካለፈው ታሪኳ ቀጠለችላት። ምንድ ልንገርሽ፣ እኔ ምንም ታሪክ ምንም የለኝ፣ ምን ልንገርሽ እያለቻት ለመናገርም በፍርሃት እንትን ትላለች። ግን አንቺ ለምንድን ነው እንደዚህ በጣም ጥያቄ የፖሊስ ጥያቄ የምጠይቅኝ እያለቻት ነበረ። እሷን በቃ ስለማወቅ ስለምፈልግ እያለቻት ነበረ መስማትና ማወቅ ስትላት ሁሉንም ነገር ስትነግራት ስሜታዊ ሆና እኔ አላቅሜት እንዴት ተወለድኩ የተገኘሁት ያገኘሁት ራሴን ከጎዳና ነው ስላታለች። እሽናትሽስ አባትሽስ፣ የናዝሬት ልጅ ነሽ የተባለውስ ይላ ትላታለች። እሷም አይ እንደዛ አይደለም እንትን ያልኩት ብላ ትነግራታለች። ያገኘሁት እኔን የት እንደተወለድኩ አላውቅም አዲስ አበባ ጎዳና ነው ትላለች። የዚህ ጊዜ ስለ እናቷ ልታወራ ስትል ታለቅሳለች። በዚህም ሰዓት እንግዲህ እያለቀሰ ተነስታ እየሮጠ ምን ሆነ ብላ ሰላምም ትደነግጣለች። አቶ ደረጀም በምታለቅስ ጊዜ ደረጀም ማርታም ይመጣሉ። በሚመጡ ጊዜ በጣም እንትን ይላሉ። ምን ሆና ነው በሚሉ ጊዜ እሷ ምልቢ ጠይቋት ምን ሆንሽ ብሎ አቶ ደረጀ ቢጠጋትም እየሮጠች ትሄዳለች። ምን ሆና ነው ምን አድርገሻት ነው ብሎ ጠየቃት ሰላምን ሰላምን በቃኔ ስለ ቤተሰቦቿ እንደዚህ እየጠየቅኩ ነበር እያለኝ ነበር አንቺ በዚህ በሌሊት ነበር እና በዚህ በሌሊት ምንድን ነው እንደዚህ የሚያረጋችሁ እያለች ነበረ። ወይዘሮ ማርታም ማለት ነው ይዚተኝ ስራ ነው የዋልሽው እያለቻት ነበር። እሷም ተነስታ ወደ መኝታዋ የእሽ ብላ ስትሄድ አቶ ደረጀም ሰማነች ማርታም ወደ ክላሷ ገብቶ ነበርና አቶ ደረጀም ጥያቄ ያቀርብላታል። ሁለተኛ እንደዚህ እንዳታያት እሷ በስሜት ነው እንትን የምትለው ስለ ቤተሰቦቿ ምንም እንትን ማለት የለባትም የጓደኛዬ ልጅ ነች ብሎ ይነግራታል። በዚህ ጉዳይ እንዳታነሸባት ሲላት እሺ ይቅርታ ብላ በሂጂ ተኝ ይላታል። አንገቷን ደፍታ እየሮጠ ሰላምን ትሄዳለች። አቶ ደረጀም በስሜት ውስጥ ሆኖ ስለ ልጁ እያሰበ ነበረ ማለት ነው። ሁሉንም ነገር እንደስትለው በጭንቀት ይገኛል ማለት ነው። አቶ ደረጀ እንግዲህ ዳጣም የእናቷ ሕይወቷ ጥያቄ የሆነባት እናቷን በሕይወት አለች የለችም እያለች አባቷን ሁልጊዜ የምትጠይቀው ዳጣ ዛሬም ጥያቄዋ እንደቀጠለ ነው። ህይወት ጥያቄዋን አባቴ ስለ እናቷ እየጠየቀች ነበረ። ይህንኑ አባቷን እየጠየቀ የመጀመሪያ ወደ ናታን ጋር ስንሄድ ናታን እንግዲህ ውጭ ወጥተው እየተጫወቱ ነበረ። ናታንና ዳጣ ማለት ነው። መጫወቻው መዝናኛ ቦታ እየተጫወቱም እያወሩም ነበረ፣ እየተሯሯጡ እንዴት አይነት ባልነው ማግባት የምትፈልጊ ምን እያላት እኔ እንዴት አይነት መሰለ እናንተ እያለች፣ እኔ ግን ባላገባል እያለች ነበር። ውሀዬም ደግሞ ሆዴ ሙቋል፣ ራሴን አሞታል፣ ሆዴን እኮ ሙቆታል እያለች ለእናቷ እያለቻት ነበረ። ራሴን ሲያመ፣ ሆዴን እያዞረው ነው እያለች ነበር። ውሀ ማለት ነው ትምህርት አልሄድም ብላ እናትየዋ ሞይዞሮ ማርታት ይዛለች በማለት እየጠየቀቻል ነበር ማለት ነው። እንግዲህ ወደ እንትና ጋር ስንሄድ ወደ ዳጣ ጋር ከዛ ስትመለስ ከአባቷ ጋር ነበረ። አባቷን ሁሉ ጊዜ የእናቷን ጥያቄ ይሄው ጥያቄ ትጠይቀዋለች። እንደዛ አትበይ እንት እኔ አባት ልጅ ልጅ ነሽ እያልኩሽ እያለ እንደዛ አት ጠይቅኝ የእናቴን ማወቅ እፈልጋለሁ። አንድ ጥያቄ ልጠይቅ እያለ ነበር ጊዜው ሲነግር፣ አሁን በነግርሽ አይጠቅምሽም። ስለዚህ ጊዜው እኔ እንደው ራሱ ምን ምን ጎደለብሽ? እኔ እንደ እናት አልሆንኩልሽም? እንደ እናት እንደ የአባት እንደ እናት አልሆንኩም ይላታል። አልሆንክልኝም ነህ እንደ አባት ግን፣ እንደ እናት ሰዎቹ ላይ እንደዚህ እንትናቸው ላይ ተንተርሺ ጸጉሬን እየዳበሱኝ ሰውነቴን ሰሩኝ። ይሄንን ታደርግልኛለህ አታደርግልኝም? ይሄን እናት ፍቅር ናፍቆኛል ትለዋለች። አባትየውም በጥያቄ ውስጥ ይሆንና ልጄ በቃ እንደዚህ አተውኝ እያላት ነበረ። በዚህም ሰዓት እንግዲህ እሷን ጥያቄ የሆነባት አባቷን ጥያቄዋን ትቀጥላለች። ልጄ እባክሽ ወደ ኤቢ ጋር መጀመሪያ ስንመጣ፣ ኤቢ እንግዲህ በናታ ፍቅር የታወረችው እሷ ያፈቀረችው እሱማ አያፈቅራት። አሁንም ክላስ ቤት እያጸዳይ ሳለ ሰላም ትመጣለች። ሰላም በምትመጣም ሰዓት ምን ትላታለች? ሰላምን ማነች? ዳጣ ትወዳታለች። ተወደዋለች አይደለ? ናታንን እያለች ጥያቄ ውስጥ ሆናለች። የዚህ ጊዜ ሰላምን ምንድን ነው እምትይው? ዳጣ ትወደዋለች ናታንን በምትለው እሷ እኮ ተ ወንድምነት ያነሰ እንደማትወደው ስለዚህ አይነት ስሜት እሷ ምንም ነገር የላትም ነግራኛለች። ደግሞ እንደማትወደው በዚህ ነገር ትላታለች በዚህም ጊዜ እሷም ይህም ብላሽ አለች። እርግጠኛ ነች ትላለው። ሂጅና እነሄድና እንግዲያስ ናታንን አልወድህም ብለሽ አትወድህም አልወደውም ብላለች ብለሽ ነገር ይተላተል እንደ እድሜ እኮ ትልቅ ነው። እንዴት ብዬ ነው ሄጅ እንደዚህ ነገር የማመላልሰው? እያለቻት ነበረ። እንግዲህ በእሱ ፍቅር የታወረችው ኤቤ ማለት ነው ሁሉንም ነገር እና እሱ ደግሞ ዳጣን ነው ያፈቀረው፣ ማለት ነው ከዳጣ ጋር እየተጫወተ ነው። እናም ወደ ዳጣ ጋር ስንመጣ፣ ተጫውታ ተመልሳ ወደ አባቷ ጋር ስትሄድ በመኪና ሁሉንም ነገር ታወራለች። አባቴ እናቴ ሙታለች ወይስ በሕይወት አለች? ብላ አሁንም በስሜት ትጠይቀው። ልጄ እንደዚህ እንትናት በይኝ፣ ያኔ እነግርሻለሁኝ፣ አሁን አይደለም ጊዜው ቢላትም እሷ ግን ይሄንን በሚላትም ሰዓት ምን እያለች ነበረ በቃ የማትነግሩኝ ከሆነ እንትን በልያ ላይ ውሃ ደግሞ ህጂ ጥሪያቸው ዳጣን ጥሪያት ብሏት ይልካታል። ናታን የዚህ ጊዜ ከመኪና ኋላ ሆኖ ሰምትጨቃጨቁ ጊዜ እሷም እየሰማች ነበረ። እንግዲህ በድንጋጤ አባትየው ሲያያት በመስተዋቱ ጋር ሆና በመስኮቱ ጋር ሆና በሚያ ጊዜ በድንጋጤ ይፈጣሉ ማለት ነው። በዚህም ጊዜ ውሃ አልሰማሁም በይ ውሃ አልሰማሁም አልሰማሁም በይ መቶ ጊዜ እያለቻት ነበረ። እንግዲህ ዳጣም ማለት ነው ይሄን እያለቻት ነበረ ወደ የወረደችው ማለት ነው። ሁለተኛ እንግዲህ ወደ ወይዘሮ ማርታ ጋር ስንመጣ ማርታ ኤቢ መታ ከራሷ ላይ ትደፋለች። ከጉልበቷ ላይ እራሷን እየዳበሰ ምንድን ነው ፀጉርሽ እኮ እንደዚህ ሆነ እንደዚህ ሆነ እያለቻት ነበረ። ግድፍ ብላ እያየቻት የዚህ ጊዜ እንዴት ትልቅ እኮ ነው ደከምሽ እያለች ፀጉርሽ መሆን እያለቻት የውስጤ ሰላም ማጣት ነው እያለች ለምንድን ነው ሰላም ያጣሽው እያለቻት ነበር። ናታን አይወደኝም ትላለች። እንዴ ወንድ ልጅ እኮ አንቺ እሱ እሱ ካልወደድሽ አንቺ ብቻ መውደድ እንትን የለውም። ስለዚህ ራስሽነትም ማለት አለብሽ። ደግሞ ልጅ ሴት ልጅ ለባሏ ቆንጆ ጥሩ ነው መሆን ያለባት፣ አስተሳሰብሽ፣ አነጋገርሽ፣ ሁሉ ነገር እያለች ትመክራታለች ማለት ነው የዚህ ጊዜ እንደዚህ እያለቻት ካነጋገርሽ፣ ሁሉን ነገር እንትን ማለት አለብሽ። እንደውም እሱ እንትን ካላለ እምቢ ካለ ከዚህ ቤት ትላለች፣ ምን ከዚህ ቤት ትላታለች፣ ያስወጣዋለሁ ስትል፣ የዚህ ጊዜ እብድ ትሆናለች። ወይዘሮ ማርታ አንቺ ልጅ መቼ ነው ልብ የምትገዢው? በማለት ትናደድባታለኝ ማለት ነው። ጸጉሯን እየዳበሰኝ ወደ አቶ ደረጀ ጋ ይህን ቅባት ይዘህላትና እያለኝ ነበረል ለልጅዋ ግን እሷ መታ ሂዳ ትገዛለች እያለ ነበር። እሷ ግን በሱ ፍቅር እየታወረችው እናቷንም በስነ ስርዓት አታዋራም ማለት ነው። ገራሚ ነው። እናም ይህን እያለ እያለ አባትየውም ይመጣል። ሁላቸውም መጥተው ሳለ እንግዲህ ዳጣም ማን ነው ዳጣም መታለች። ናታንም በጥናቱ ላይ እያለ ነበርና እሱ ክላስ ሄዳለች ማለት ነው። ያው ስለ ህይወቷ ምሷ ጥያቄ የሆነባት ይህ ህይወት ጥያቄ ያለኝ እያለች ነበር እሷ ሁል ጊዜ ስለ እናቷ ጥያቄ ያለባት ማለት ነው። እናም እያወሩ እስኪ ቁጭ በይ በላታ አልቀመጥም። እንዳንተ እንትና ኤቢ እኮ ተወድሃለች። እንደ ኤቢ አይነት ሚስት ይስጥ ኤቢን እያለችው ነበረ። እኔ ኤቢ ነኝ ብሎ ይናደድባታል። እንደዚህ በሚላ ሰዓት ማለት ነው፣ በምትለው ሰዓት እሱም እናም ይሄንን እያለ ሳለ እና ቁጭ በይ እዚህ ይላታል ከአልጋው ጋር እሷማ ያልቀመጥም ስትል ሆነ ጉጂ በይላት፣ እና እያዋሩ ሳለ ወደ እሷ ጠጋ እያለ እሷም ትፈረዋለች ማለት ነው። ወደ እሷ ጠጋ እያለ በሌላ ስሜት ውስጥ እየገባ አለ፣ ወደ ፍቅር ስሜት። የዚ ጊዜ እንግዲህ አቶ ደረጀና ወይዘሮ ማርታ በአንድ ሳሎን ተቀምጠው አልመሸቷልና በዚህ ሰዓት አሁን ዳጣ ከ ናታን ጋር ናት የምትሆነው እያለ በፍጹም እኔ ልጅ አትሆንም እያላት ነበር አትለኝም ትሆናለች አታቅም እንዴ እሷ እኮ ያራዳ ልጅ ናት በጣም ጎበዝ ራሷ እንትን የምትል ናት እያላት ነበረ አረ ሂደህ እንግዲህ ካላመንከኝ መንከኝ ሂደህ አትለዋለች ታገኛታለህ እዛው እያለችው እሱም አረ ጭራሽ አታደርገውም እያለ እየተማመነ ነበርና ያለው ሂድ እያለችው ነበር ካልሽሽ እያለ በጥያቄ ውስጥ የሆነው አቶ ደረጄ ተነስቶ ወደ እነ ናታን ክላስ ሲሄድ ናታንና እና ዳጣ ማለት ነው በአንድ ተቀምጠው ሊያወሩ ጥግት ብለው እያወሩ በሌላ ስሜት ውስጥ ሆነው ሳለ እሱ እንግዲህ በፍቅር ስሜት ሆነዋልና እያወራትም እሷም በፍርሃ እናትና ዝም ብላ ደንግጣለች። አባትዬው እ በሩን ከፍቶ ግብት ሲልባቸው በድንጋጤ ፈጠው ነው የቀሩት ማለት ነው። እዚህ ላይ ያበቃል እንግዲህ ምን ይፈጠራል የሚለውን አብረን የምናይ ይሆናል። አቶ ደረጀም ደንግጧል፣ እነሱም ደንግጠዋል ማለት ነው። በቀጣይ እስከምንገናኝ መልካም ጊዜ ባይባይ።